በጣም ደህና ነኝ ማለት ነው። እንዴት ነው ዛሬ? አብርሽ እራሱን ታሞ መጥቷል። ነገር ግን ማለት ነው ቅቤ ትንሽ ጣል ብታረጉበት በጣም አሪፍ ነው ብዬ አስባለሁ። እናንተ እዛ ቁርጣችሁን እየበላችሁ እየጨፈራችሁ እየጠጣችሁ ማለት ነው፣ እዚህ ጋ በሩታ ሰበብ መታመም ምናምን ለምን አስፈልገው? እኔ እኮ ግርም የምሬን ነው። እኛ አሁን አያገባንም፣ ገባችሁ። ከእህታችን ጋርስ ገና አልተፋታችሁም፣ ሊያገባን ይችላል። ነገር ግን የፈረምከው ወረቀት ጋብቻን እንድትፋቱ የፍርድ ቤት ወረቀት ነው። ነገር ግን ሄዳችሁ ፍርድ ቤት አልተፈራረማችሁም። ገና የጋብቻው ወረቀት አልተቀደደም። እስካሁን ሩታ ስር ነው ያለው። ስለዚህ ያገባናል ማለት ነው። የሩታ እህቶች ከሩታ እስካለ ድረስ ደግሞ ከማንም ሴት ጋር እንድትለከስከስ ደግሞ አንፈቅድም ማለት ነው። እና ቤተሰብ ዛሬ ማለት ነው እኔ ግራ የገባኝ ለምዶ፣ ታውቃላችሁ አብርሽና ሩታ መሐላቸው ላይ የሆነ ነገር ሲፈጠር የሆነ ሴት አይጠፋም ከስሩ ማለት ነው። ሲቀጥል ሄርሜላ ከህይወቱ ውጪ ከተባለች ወጣች፣ አደለ? ነገር ግን እሱ ሲታመን በቃ ምንም ማለት እዚህ ጋር ማለት ነው። እኛ ስደት ላይ እንኳን ታመን ምን ሆነን አጠገባችን ሰው ሳይኖር ምንም አንሆንም። እሱ ግን ሄርሜላ ሴት ልጅ ናት ሰው አባብላው፣ አጉርሳው፣ ምናምን እንደዚህ እያደረገች ምናምን ግንባሩን እንድትስሞ ስለተፈለገ ነው እሷን ያመጣት ማለት ነው። የእውነት ለሩታን ቢጎዳ ኖሮ የእውነት ሩታን ቢያፈቅራት ኖሮ የእውነት ይሄ ማስመሰል ባይኖር ኖሮ ማለት ነው ሄርሜላን አንዴ ካስወጣት ከህይወቱ ያስወጣታል። እሱ በተጎዳ ሰዓት፣ እሱ ባለቀሰ ሰዓት፣ እሱ የሆነ ነገር የሆነ ሰዓት ሄርሜላ መታ ስታባብሎ ስታጎርሰው ይበላል ምናምን ማለት ነው። ሲቀጥል ይሄ ብሩኬና አቤል የተባለው ይሄ አቤል አይደለም ጫታሙ የተባለው ማለት ነው ልንገራችሁ ብሩክ ምን አለ የማይስተካከል ነገር ሄርሜላ ምን አለች የማይስተካከል ነገር ገባቸው አይደለ ምክንያቱም አብርሽና ሩታ ድጋሚ እንደ እንደማይገናኙ ነው እያደረጉ ያሉት ማለት ነው ይሄም ደሞ ማለት ነው የቀረው ይቀራል እንጂ ይሄ ጫታሙ ማለት ነው ይሄ ጨበሬው ሄርሜላ አጠገብ ቆመው ማለት ነው ልንገራችሁ እ ምን አለ የቀረው ይቀራል እንጂ አንተ እንድትጎዳ አልፈለግም፣ ምናምን ምናምን ምናምን ማለት ነው። የእውነት እነዚህ ጓደኞች አይደሉም። ሲቀጥል ጓደኛ ማለት ምን እንደሆነ ታውቃላችሁ? የእውነት ጓደኛ ያላችሁ እኔ እግዚአብሔር ይመስገን የሴት ጓደኛ የለኝም፣ የወንድ ጓደኛ የለኝም፣ የሴት ጓደኛ ከእህቴ ውጭ ማለት ነው። በዚህ አጋጣሚ ጓደኛ ሊያስፈልጋችሁ ይችላል። ከልባችሁ እኔ አሉኝ፣ ኖርማሊ ጓደኞች አሉኝ ግን ከልቤ ምስጥሬን የማከፍላት ጓደኛ፣ ሴት ጓደኛ የለችኝ በህይወቴ ውስጥ ማለት ነው። ልንገራችሁ እህቴ ናት፣ እሷም ታላቄ እነ ሁሉም ነገሬ ልክ እንደ እናት ሁሉም ነገሬ ሁሉም ነገሬ እህቴ ናት፣ አለቀ። የወንድ ጓደኛም ከተባለ ደግሞ ከባለቤቴ ውጭ ማንም የለኝም ማለት ነው። ስለዚህ አንዳንድ ሴቶች ወይ ደግሞ ወንዶቹ መሀላችሁ ላይ ጓደኛ አስገብታችሁ ሲቀጥል ለእናንተ ጓደኛም አትሆንም ማለት ስለማውቅ ነው ብዙ ነገር አካፍላችሁ እናንተን ሊጎዳ ነው መልሶ የሚችለው። እያየን ነው ሚዲያ ላይ ስንቱ ዛሬ አመት አብራችሁ በልታችሁ ጠጥታችሁ መልሶ እናንተን የሚወቅጥ ጓደኛ ነው ያለው በአሁን ሰዓት ማለት ነው። ሴት ጓደኛ ካላችሁ ከራሳችሁ አራቁ፣ ወንድም ጓደኛ ካላችሁ እንደዛ አረቁ ማለት ነው። ምንም ለእናንተ አይጠቅማችሁም። ልንገራችሁ በዚያ አጋጣሚ ሴት ጓደኛም ካለቻችሁ የእናንተን ጉድጓድ ነው የምትቆፍረው፣ በኋላ ደግሞ ማለት ነው። ምን ታረጋለች? ብዙ ነገር ታረጋለች፣ ብዙ ነገር ትዳራችሁን እስክትበጠብጥ ድረስ ነው የምታደርገው ማለት ነው። ስለዚህ ሴት ጓደኛ ብዙ አያስፈልግም። ገባችሁ አደለ? ጓደኛ እያያዙ ግን ሚስጥራችንን የምትናገሩ ምናምን ምናምን አያስፈልጋችሁም። ልንገራችሁ በዚህ አጋጣሚ እኔ ግልጽ ነኝ በጣም ግን አብዛኛው ጊዜ እነግራችኋለሁ ምናምን ግን ይህን አክል ደግሞ እንትንን ማለት አልፈልግም። ሁሉም ነገሬ ቶሎ ብይ ለእህቴ እኔ ባሌ እንኳን የነገረኝን ነገር ቶሎ ብይ ለእህቴ ነው የምነግራት። ከእህቴ ውጭ ማንም ሰው የለኝም በዚህ አጋጣሚ ማለት ነው። እና እህቴ ሺህ ዓመት ኖሪልኝ። እኔ ውድ ሰላም ትባላለች ማለት ነው። አይላቪ ሶማች እና በዚያ አጋጣሚ እና እነዚህ ጓድ ማለት ጓደኝነትን ያነሰውት በእነዚህ ሁለት ጓደኞች ነው፣ የአብርሽ ጓደኛ ናቸው ስለተባሉ ማለት ነው። ነገር ግን እኔ አብርሽ ይታመም ከፈለገ ምንም ይበል። አሁን መድኃኒት ውሰድ መድኃኒት መውሰድ አለበት። ስለዚህ ምግብ ካልበለ ደግሞ መድኃኒት አትወስድም እየተባለ ነው። የምን መድኃኒት ነው የሚወስዱ ማለት ነው? በዚ አጋጣሚ ንገሩኝ። ውስጥ የምን የጭንቀት ወይስ ከሩታ ጋር የተለያየበት ጭንቀት መድሃኒት ተሰጠው ሀኪም ቤት ወይስ ጨጓራ ወደ ላይ እያለ ነው ምናምን ጨጓራ ምናምን እያለ ነው ማለት ነው ጨጓራ በምን ስለተናደደ እንዴ ተናደደውማ አይደለም የፈረመው ተናደደውማ አይደለም በራሱ ነገር ግን ይሄ ቪዲዮ ሲጀመር የነገራችኋለሁ ባለፈው የቆየ ቪዲዮ ነው እየፖስተው ያሉት ማለት ነው ፓርቱን ስለሚያውቁ ትናንትና ቡታጅራ ቀረጹ ሆቴል አልጋ ይዘው ማለት ነው ከዛ ዛሬ ደግሞ ይሄንን የለቀቁበት ምክንያት መጀመሪያ ቀርጿል ገባችሁ አይደለም ፓርቱን ስለሚያውቁ ቀረጹ ማለት ነው። ስራ የላቸውም በዚያ ቀጥ። እኔ ስራ ትቼ ነው እኮ የመጣሁት። እኔ እኮ ከአብርሽ ጋር መሆን እኮ ስራ ስላለኝ እግዚአብሔር፣ ስራ የላቸውም እነዚህ ሾካኮች ማለት ነው። ስራ የላቸውም፣ ልንገራችሁ። ግን ስራ እንዳላቸው ሰው እኔ እኮ ለአብርሽ ከጎኑ መሆን ምናምን እኮ ስራ አጥቼ አይደለም። ነገር ግን እኔ ከሱ ጋር መሆን እኮ እንደዚህ ስለሆነ ነው። እኔም እኮ የራሴ ስራ አለ። የምን ስራ፣ የምን ካምፓኒ ስለምታስተዳድረው፣ የምን ቢሮ ቁጭ ብለህ ስለምትሰራው ስራ ንገረኝ። ለማያውቀው ሄደ ተናገር ማለት ነው። ምንም ስራ የላችሁም እናንተ ሾካኮች ማለት ነው። ከአብርሽ ቂጥ ቂጥ ስር ትሮጣላችሁ እንጂ ስራ አላችሁ እንዴ? ለማያቃችሁ ተናገሩ፣ እዛ ለማያቋችሁ ለመዳም ቀሞች ተናገሩ። እናንተን ሹሩሩ ለሚሏችሁ አይዞ አብርሽ አይዞ ሄርሜ ለጀግናነሽ ከአብርሽ ጎን ስላለሽ አዊ ለጀግናነ ብሩኬ፣ ጀግና ነ እኮ ከነሱ ጎን ስላለ ምናምን እያሉ ለሚያሽቃብጡ እዛንትን በሉ፣ ዋሹ ግን እኛን እኛን ግን የሩታ አራዳ የሆኑ እህቶችን ግን በፍጹም ልሸውዱ አችሉም። የሩታ እህቶች ደግሞ ማ ልቅም ያሉ አራዳ እንዳለ ማለት ነው። የእውነት ነው ምላችሁ እንዳለ ደግሞ ደስ የሚለው እንዳለ ብሄር አለን ማለት ነው። እዚጋ ዘረኝነት ሆኜ አይደለም፣ ግን እንዳለ ብሄር አለን ማለት ነው። ሲቀጥል ደግሞ ሁላችንም ደግሞ አንዱ ቋንቋ ምንችል አይደለም፣ አማርኛ እንኳን ማለት ነው የማይጽፉ ናቸው። የእነሱ ደጋፊቻቸው ገባቸው አደለ? የነዚህ የሾካኮዎች ምናምን አብርሽ ምናምን ደጋፊዎች ማለት አማርኛ እንኳን መጽሐፍ አይችሉም። እኔ ጋር መጥ እኛኝ ምናምን የሚሉት ግን አማርኛቸው ማንበቡ ራሱ አችሉም። እኛ እኮ የሩታ እህቶች ማለት ነው አማርኛ ትላላችሁ፣ እንግሊዝኛ ትላላችሁ፣ ሌላ ቋንቋዎች ስንት ቋንቋ ነው የምንችለው ማለት ነው። ስንት ጀግና ጀግና እህቶች አሏት ለሩታ ማለት ነው። ነቄ ነቄ ማይንድ አላቸው እንደናንተ ማይንድ የሌላቸው አይደለም። ገባቸው አይደለም በደንብ ስለሚያውቁ በደንብ ነገሩን ስለሚያውቁ ናቸው። እንደናንተ ገብስ ላይ ቁጭ ብለው እሩትኮ እንደዚህ እኮና አስገድደ እኮ እንደዚህ ያደረገች እንደዚህ ከሩታ ውጭ ሲጀመር አብርሽ ራሱ ማለት ነው አቤልን እንትን እቺ ሄርሜላን ይዞት ይስራ የሩታን ስም ሳይጠሩ ይስሩ እነዚህ ሾካኮች ማለት ነው። ገባችሁ አይደለ? ነገር ግን በሩታ ምክንያት እንደ ታመመ ሰው በሩታ ሩታ እንደ ጎዳችሁ ሰው አይሁን ማለት ነው። አብርሽ ሲታመም አብርሽ የሆነ ነገር ሲኖር ከጎን ሾካኮች አሉ ሴት ይመጣል ምናምን ያባብለዋል ምናምን ያጉርሱታል ምናምን አኪም ቤልሰድ ምናምን ይሉታል። ሩታስ እንደዚህ ልክስክስ አይደለችም። ልክስክስ መሆኗን የምታውቁት ነው የነበረው ማለት ነው ስትታመም እ ልክስክስ ብትሆን ማለት ነው። ሩታ ልንገራችሁ፣ የሆነ ነገር ስትጎዳ ከአብሬሽ ተለይተ እንደዛ ሲያደርጋት እቤት ቁጭ ብላ ለብቻዋ ስታለቅስ ወንድ መቶ አላባብላትም ከወንድሞቿ ውጭ ማለት ነው። አብሬሽ ግን አስር ሴት እንዳለ ሲታመም ከሩታ ጋር ሲለያይ ሩታ መቼ ነው ከአብርሽ ጋር ስትለያየ ወንድ ያመጣችሁ? ብታመጡን፣ ወንድ ማለት ነው የአብርሽ ጓደኞች ናቸው የምታመጡት፣ ዳኒ፣ ኤርሚ፣ ማርክ፣ ወንድሟን አደል እንዴ? እና ራሙን ነው የምታመጡ። ሌላ ማንን ነው የምታመጡ? ንገሩኝ እስቲ ከአብርሽ ጓደኛ ሌላ ወንድ ሩታ ያመጣችሁ ንገሩኝ እስቲ ንገሩኝ። አብርሽ እኮ ማለት ነው እንዳል የሚመጡት ከራሱ ስር እንዳል፣ እንትን ልክ ወንዝ ላይ ያስቀመጣችሁ ሴቶች ይመስል እነዚህ እንትኖች ማለት ነው። ገባችሁ አይደለ? ስለዚህ እህታችን እንደዛን እንደ አብርሽ ልክስክስ አይደለችም። ሶ ዋት እንድታቁልኝ ስለምፈልግ ነው። እና ማለት ነው ዛሬ ታሞ ቁጭ ብለዋል። እንግዲህ ሻሽ አስሯል፣ ቅቤ አርጉበት አናቱ ላይ ማለት ነው። እንድርስ ያው ቦሚት እያደረገኝ ነው። ምናን ብለዋል እንግዲህ ሩታን ለመሆን ፈልጎ እንደሆነ አይዶን ነው አባወት። እና ማለት ነው ጁስ ልታመጣለት ሄዳለች። አራስ ነው ጁስ ታሞ ምናምን በሩታ ምክንያት ታምሜ እየተጎዳ ነው። በሩታ ምክንያት ከገመድ ስላስተረፈ እግዚአብሔር ይመስገን። ድሮ ገመድ አዲስ አበባ እንኳን ሩታ ስትሄድ ገመድ ይዘት ሮጥ ነበረ። ዘንድሮ ግን አኪም ቤት ውታጀራ ሄደ ልትዝናን ነው ሄዳችሁ ከጀርባ የተቀረጸ ቪዲዮ ልልቀቅ እንዲህ አብርሽ ልልቀቅባችሁ። ተው እንጂ ተው፣ እንደዚህማ አትሁኑ ተው። በዚህ ልክ እኛን አትሸውዶ እኔ አልሸወድን ሲጀመር። ግን የሚሸወዱትን ይሸውዱ። አያገባኝም ግን በሩታ ምክንያት ነው የታመምኩት በሩታ ምክንያት ነው ራሴ ጨውጋሪ ያለቀው ምናምን ምናምን አትበሉ በሩታ ምክንያት አይደለም ገባችሁ አይደለም በራሱ ምክንያት ነው ራሱ ለማስመሰል ነው ገባችሁ የእውነት በሩታ ምክንያት ቢኖር ኖርማ በሩታ ምክንያት ቢታመም ኖርማ በአይኑ እንኳን ሴት አያይም ልንገራችሁ አጠገቡ እንኳን ሴት አያደርስም ገባችሁ ሩታ ምክንያት ሩታ ምክንያት ባይ ሰላሙኑ ልጅ መልካም አመት ባለ የኔ ውዶች ማለት ነው እናት አባቴ በዚህ አጋጣሚ እንኳን አደረሳችሁ ማለት እፈልጋለሁ። ያ አውርቻችሁ አለው። ወንድሞቼ እህቶቼ፣ ሁላችሁም ቡታጀራ ያላችሁ እህቶቼም፣ ገጠር ያላችሁ እህቶቼም ሁላችሁም እንኳን ለብርሃነ መስቀሉ በሰላም አደረሳችሁ ማለት እወዳለሁ። የመዳን ቀሞች እንዳለ መዳን ቤት ያላችሁ እንኳን አደረሳችሁ። የዛሬ ዓመት በአገራችሁ ለማክበር ያብቃችሁ እኛንም ያብቃን። የዛሬ ዓመት ደግሞ ማለት ነው ለሰርጌ ጠርቻችኋለሁ። ማናችሁም እንዳትቀሩ። ቅውጫ አለ የሶዶ ሰርግ ነው የምናደርገው ማለት ነው። ታውቃላችሁ የሰዶ ጉራጌ ሰርግ እና እንትን ማለት ትችላላችሁ። ቅውጥ አለ፣ ሰርግ ነው የዛሬ ዓመት ማለት ነው። ማናችሁም እንዳትቀሩ በዚሁ አጋጣሚ ያው ዓመት እያለ ነው የጠራኋችሁ። ሰምታችኋል። በተረፈ ሰላማችሁ ይብዛልኝ። ወዳችኋለሁ። ባይ ባይ።